አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብዬ ያለው እንዴት ናችሁ? ሁን ያለው አልሐምዱሊላ ምንም ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ፣ አብራችሁኝ ቆዩ ከዋናው ስቱዲዮ ከመዳም መጅልስ። ዛሬ ኩሽና አይደለም፣ ምክንያቱም ይህን ይሄን የመሰለ ወሬማ ማጥፋ ውስጥኝ ማውራት የለብኝም ብዬ እንደምታይ መጅለስ ገብቻለሁ ማለት ነው። የአገሬ ልጆች ድንገራችሁ። ወላሂ ስለሷ እኔ በጣም ደስ ስላለኝ ነው ማለት ነው። ነገሩ እንዲህ ነው። ጠርጠር አድርጌ ልንገራችሁ። በነገራችን ላይ ትናንትና ቲክቶክ ስገባ ፋሲካ ቲክቶከሯ እንዲሰተል ሰምቻት ነበር አስራ ምናምን አመት ተሰው ቤት ሰርች ያላለፈልኝን ባፌ ብቻ ለፍልፌ አለፈልኝ እኮ ለእኔ የደረሰ ለእናንተ የሚደረስላችሁ እያ ስትናገር ሰምቻት ነበር። እናማ ዝማት በሉ ስበቡ ማድረሱ ጥሩ ነው ማለት ነው። የሀገሬ ልጆች ወደ መጦበት ልውሰዳችሁ። አጃይብ ነው የሚያሰኘ ወላሂ ከምሬ ነው ምላችሁ ሰሙኝ አንዲት ፋጡማ የምትባል ሸካ ፋጡማ የምትባል ማለት ነው፣ ባለ ሀብት ወይም ባለ ስልጣን የሴት ዌይ ጓደኛ አለች ማለት ነው። እኔ እዚህ ቤት መጥቼ ለመጀመሪያ ጊዜ ያሴቱ ውስጥ መጣ አስታውሳለሁ። ስልሳ ድርሃም ሰጥታኛለች ማለት ነው። እንዲሁም ሴት ዌይ አልነበረችም። ጀረሳ ጮሆችና ሴት ዌይ ጠየቀችኝ። የት ናት ስትለኝ የለችም አልኳታ ያለችና ስልሳ ድርሃም ሰጠኝ አስታውሳለሁ። ከዛ ከሄደች በኋላ ነው ያወቅኳት። እሷኮ ከሪትነች ነች እንድትባላለች ብላ ያስተዋወቀችኝ ና ከዛ ወዲ ነው ስትመጣ በደንብ ያወቅኳት ማለት ነው። እና ነገሩ እንዲህ ነው፣ ሴትዋ ባለስልጣን ነች። እንዳለመታደር ነው ደግሞ እንግዲህ አንዳንዴ ገንዘብ ሰጥቶ ልጅ የሚነሳቸው ሰዎች አሉ። ና እሷም አልታደለችም ና ልጅ አላገኘችም ነበር ልጅ የላትም ማለት ነው። ከዛ ባለ ሀብት ስለሆነች የፈለገችውን ልጅ ወስጄ ላሳድግ ብትል መንግስት ይፈቅድላታል ማለት ነው። ለዚህ ሴትዎ እናም ያው ፈቀደላት እና አራት ፊሊፒኖችን ያው በውጭ የሚወለዱ የወላጅ አልባ ምናምን የሆኑትን አራት ፊሊፒኖች ወደ ቤቷ ይዛ መጣች። አራቱም ሴቶች ናቸው ማለት ነው። ከዛ እነዚያን አራት ሴቶች ደግሞ የሚንከባከብላት ሌላ ሰው ፈለገች ማለት ነው። እንደ ሰራተኛ ሆኖ የሚያሳድግላት የዚህው አገር ዜጋ ሆና ግን የዝቅተኛ ቤተሰብ ነዋሪ የሆነች አንዲት ሴት ታገኝና ታናግራት አለች። ነይና ከኔ ግቢና እነዚህ ልጆች አሳድግላት አለቻት። አለች እኔ እኮ አንዲት ልጅ አለችኝ፣ ከባሌ ጋር ተፋትቼ ልጅን እያሳደብኮ ነው የምኖረው ስትላት፣ ልጅሽን ያጃትና ነይ ከኔ ጋር ኑሬ ልጅሽንም ልክ እንደነሱ አብረሽ ታሳድጊያለሽ አለቻት። አለቻትና ሄደችና ያች ሴትዮ ከዚያ ቤት ገባች ማለት ነው። ከዛ ያች ሸካፋጡማ የምትባለው ሴትዮ የካንሰር ታማሚ የሆነችና በተለያዩ ሀገሮች እየዞረች ትታከመ ነበር ማለት ነው። ብቻ ነው ከመጠው ነው ቆይቼ ብዙ ቆይቼ ምናምን ነው የሞተችው። ሴትዋ ለንደን ሀገር ለህክምና ሂዳ እዛ ሞታ መጣች፣ በካንሰር ምክንያት ማለት ነው። ከዛ በኋላ ያች ሴትዎ ስትሞት የቤቱን ኃላፊነት ልክ እንደ ባለቤት ሆና ማን ተቆጣጠረች? ያቺ በሰራተኛ መልክ የገባችው ሴትዎ መዳም ሆነች ማለት ነው። ያች ሴትዎ ከመሞቷ በፊት ቤቱን በአራቱ ሴቶች ስም አድርጋላችኋለች፣ በዚች በተቀጠረችው ሳይሆን በአራቱ ሴቶች ስም እህትም የላትም ወንድም የላትም። አጎት አክስት ምናምን ግን አላት። ወዲያው ሞታ በሶስተኛው ነው በአራተኛው ቀን መጡ ቤተሰቦቿ ዘመዳ ዘመዶቿ ሊሴት ወይ ምክንያቱም ቤቱ ልቀቁልን። ሌሎ እነዚያ ከውጭ የተወለዱ ልጆች እንደሆነ ስላወቁ ወረቀት ሲያሳዩ በስማቸው ተዘውሮላቸዋል አሉ ተባለ። ከዚ እስከሆን ድረስ አሉ ብቻ ከዚያ ቤት አራት ሴት ሰራተኛ አለ ወንድ ምግብ የሚያበስል አለ። አትክልት የሚንከባከብ አለ። ሹፌሮች አሉ። ብቻ በጣም ብዙ ሰራተኛ አለ ከዚያ ቤት ውስጥ ማለት ነው። እና አንዲት ሰራተኛ አለች፣ ስሟ ሞሚና ትባላለች። በፊት ሙስሊም አልነበረችም። ከእነሱ ከገባች በኋላ ነው ሙስሊም የሆነች ብላለች። ሴትየዋ ሰላሳ አመት በላይ ሆኗታል ብላለች። ከዚያ ቤት ማለት ነው እኔ መጥቼ በስንተኛ አመቴ ነው ምናምን ስጠይቅ ሰላሳ አመቷ ብላለች እና በቃ ደክማለች። እሷ ትንሽ ትንሽ በቃ በምትፈልገውን ነገር እንድሰራ ነው እንጂ ተገዳ ምናምን በዚህ ሰዓት ተነሽ፣ በዚህ ውደቂ ምናምን የምትባል ሴትዮ አይደለችም። ወደ ሀገሯ ያልተሳፈረችበት ምክንያት ያች ሀብታሞ ሴትዮ ስትሞት ለዚች ለቀጠረቻት ሴት እንዲህ ብላታለች። ይችን ሴቷን ትልቋን ሴት ሰራተኛ ና ትልቁን ወንድ ሰራተኛ አደራ ብላታለች። እሱ ምንድን ነው ብዙ አመት ከኔ ጋር ቆይተዋል። እነሱ ለመቀመጥ እየፈለጉ ስራ መስራት አቃታቸው፣ ብለሽ ወደ ሀገራቸው እንዳትገቢ ብላ ወሲያ ነው ኑዛዝ የሚባል አይደለ? እንደዚህ ብላታለች ለዚች እንደ ሰራተኛ ለቀጠረቻት ሴት ማለት ነው። ከዚያ ወንዱ ሰውዬም እድሜው ገፋ እድሜው ሲገፋ ስልሳ አምስት አመት ሆኖታል ተብሏል። በነገራችን ላይ ሌላ ሰራተኛ ቀጠረችለት አለች። አሁን ያነ ሰውዬ ጌማ ብቻ ነው የሚሰራ ይፈጋ የሚባለውን ብላኛለች ይዛ ስመጣ ስሎ የሚሰራው ምናምን ብላ ስለነገረች ለዛችኝቱም ደግሞ ሌላ ሰራተኛ ተቀጠረላት። እሷ በቃ ከሰራች ሰራች ካልሰራች ችግር የለም አትቆጣጠራትም፣ ግን ደሞዟ ይታሰብላታል። ልጆቿን ታመጣለይ። ልጆቹ የፈለጉትን ያክል ወር መጥተው ተቀምጠው ይሄዳሉ ምናምን ነገር ማለት ነው። ከዛ ምን አለ መሰላችሁ፣ አንዳንዴ ድሀ ሲያገኝ አውቅበት አይደለ ልጆቹን እንድታሳድግ ኃላፊነት የተሰጣት ሴትዎ ያቺ የእሷ ኃላፊ ከሞተች በኋላ ሙሉ በሙሉ ቤቷ በሷ ቁጥጥር ስር ነው ይሄኛው ወንዱ ሰውዬ በቃ ሀገር የምሄድ አለብኝ ብሏሉ ይሄዳሉ። ወደ ሀገሩ ከሄደ በኋላ ግን በህልሜ ሸካፋ ጡማን እያዩዋት ነው ለልጆቹ እየ ማስተራህላቸው ወይ እያለች ነው መቀመጥ አልቻልኩምና መመለስ ፈልጋለሁ ሲል ስልሳ አምስት አመት ሆኖሃል፣ የዱባይ መንግስት ደግሞ እድሜ ገፋ እዚህ በላይ የሆነ ሰው አስገባም ተባለ። ነገር ግን እሷ የባለስልጣን እንትን ስለሆነች በምንም ብሎ ሰውዬው ገባ። አሁን አለ ግን ሌላ ወንድ ሰራተኛ ተቀጥሮለት ያ ወንድ ሰራተኛ ነው ምግብ የሚያበስለው ማለት ነው። እንዲሁም ደግሞ ከዚያ ቤት የቆየች ሰራተኛ ያለች ያቺ ኃላፊዋ እያለች የተቀጠረችው ሙሚና የምትባሉ ያልኳችሁ ነው ማለት ነው። ከዛ በኋላ ግን ይቺ ድህይቱ ወይም በሰራተኛ መልክ ተቀጥራ የገባችው ድሀ ሲያገኝ አይችልበትም ብያችኋለሁ። ምን አደረገች? ሰራተኛ ከአሁን በኋላ ማድረግ ያለብኝ ብላ የራሷን እንትን ውሳኔ ነው ያስቀምጠችው። ከሌላ ቤት የሰራ ከሌላ ሀገር የሰራ ሰራተኛ አላመጣም። ከፊሊፒን ነው እንዳለ ሰራተኞቿ ፊሊፒኖች ናቸው እንዳለ ማለት ነው። ከፊሊፒን አመጣለሁ። የማመጣም ደግሞ አዲስ ከአሁን በፊት አረቡ ሀገር ያልሰሩ። ኢንተርኔት ይሰጣቸዋለሁ የምፈልገውን ምግብ በኢንተርኔት ሸራ አድርግላታለሁ። ያንን አይታ የምሰራ ከሆነ ትስራ፣ ካልሰራች አሳፍራታለሁ ነው ምትል ማለት ነው። ጉረዋ ሄ ነው ያልላችሁም። ወለሄ መልኳኮ የኔ ቢጤ ነው። እንዲዋለህ እድሏን አሳምሮላት ነው እንጂ ሀገሬ ልጆች። ከዛ ምን ሆነ ከዚያ ቤት በየሁለት አመቱ ሰራተኛ ይቀየራል። የመስራት ፍላጎት እያላቸው በጣም አስቸጋሪ ነገር ውስጥ ሁሉ ገብተውም ቢሆን ሂጂ፣ ህይወት ተመለሰች የምትመጭበት ብር ብዬ ሰጣቸዋለሁ አለች እንጂ ከኔ ጋር እያሉ ሌላ ቤት ቀይሮም እንዲሰሩ አልፈልግም። ከኔ ጋርም እንዲቀጥሉ አልፈልግም። ኋላ ስስቶብ ሳናቴን ሳናቴን አለች። በስ ሁለት አመት ከሆናችሁ በቃችሁ ከሁለት አመት በኋላ በላይ ሰራተኛ እንዲቀመጥ አልፈልግም። ያች ትልቋ ሴትና ይህን ትልቁ ወንድም ሰው እያስቀመጥኩት የዛችኛዋ እንትን ስላለብኝ ነው ብላለች ማለት ነው። እና እንደለመደችው ሰሞኑንም ሰራተኛ የምታነበር ማለት ነው። ያመጣቸውንም የፊሊፒን ሰራተኛ ነው። ከዛ በወሬ ወሬ ስታወራ ባለትዳርነሽ ልጅ ያለሽ ወይ ምናምን ጋሬ ስጠይቃት ይቺ ልጅ እኔ ትዳርም ልጅም የለኝም እና የሚቻል ቢሆን ኑሮ እኔ ሁለት አመት መስራት አልፈልግም አንድ አመት ሰርቼ ወደ ሀገር የምመለስ ደስ ይለኝ ነበር ብላ ታወራታለች ለማን ለዚች አሁን ቤቱን እየተቆጣጠረችው ላለችው ማለት ነው ለምን ችግሮች ምንድን ነው ስትላት እህት የለኝም ወንድም የለኝም ወላጆች በህይወት አሉ ግን ሲበዛ በጣም የድሀ ቤተሰብ ልጅ ነኝ ትላታለች ማለት ነው እና እኔ የመጣሁት የኮሌጅ ተማሪ ነኝ ትምህርቴን አቋርጬ ነው የመጣሁት ያም ደግሞ የምማርበት ገንዘብ ስላጣሁ እና እኔ ወደዚህ ሀገር የመጣሁት ሰርች ትምህርትን የሚጨርስበት የሚሆን ገንዘብ ይዤ ለመሄድ ነው ብላ ለዚያ ሴት ወት ነግራታለች ማለት ነው። በዚህ ብቻ ነው የመጣሽ? አዎ። የመማር ፍላጎቷ አለሽ? አዎ። በጣም ጎበዝ ተማሪ ነኝ ምናምን ብላ የነበራት እስከው ድረስ የተማረችበትን በዋትሳፕ አስላከች አሉ። ከዚያ ማለት ነው አሳየቻት ወረቀቷን በጣም የደረጃ ተማሪ ነች ምናምን ነገር አለች። ይህን የምታወራ አራሷ ሴትዋ ነች። ገባችው ከዛ በኋላ እናድላችሁ እድላችሁ ይመሪ። ያልኳችሁ በምክንያት ነው። ከዚህ በፊት እኮ ብዙ ችግር ያለባቸው ሰራተኞች ከዚያ ቤት ሰርተው ሊሆን ይችላል። ገብቷችኋል። ግን እንግዲህ ምንም ማድረግ አይቻልም። አላህ ለሚያገራለት ነው የሚያገራለት። ከዚያ ይቺ አሁን ቤቱን እየተቆጣጠረች ያለችው በፊት እንደ ሰራተኛ ሆና የገባችው ሴትዮ፣ ይቺን ልጅ ገና በመጣች አንድ ወር ባልሞላ ጊዜ ውስጥ ምን አደረገች አትመሰላችሁ? ትኬቷን ቆረጠችላት ማለት ነው። እንዴት አድርጋ ትኬቷን የቆረጠችላት? ፊሊፒኖች አዲስ ሰራተኛ ቢሆን ሲመጡ በአንድ ሺ አምስት መቶ ድርሃም ነው የሚመጡት። እንደኛ አዲስ ስለሆነች አንድ ሺ ነው ደሞዟ ምናምን የሚባል ነገር የለም። አንድ ሺ አምስት መቶ ነው ደሞዛቸው። የሁለት አመት ደሞዟን በአንድ ሺ አምስት መቶ አስባ ትኬቷን ቆርጣ ለትምህርት ቤት ያስፈልጋታል ያለችውም ፖርሳዎች ምናምኖች ሳይቀር አሳድታ ወላሂ ወደ አገሯ ላከቻት ማለት ነው። ደስ አይልም? ማን ያቺ እንደውም እኮ ክፉናት ነው የምትባለው። ብዙ ጊዜ ገባችሁ? ክፉናትም የምትባልበት ምክንያት ለምንድን ነው? ሰራተኞቹ መስራት እየፈለጉ ለምን ከእኔ ስትጓጋር ራሱ በጣም ትጨቃጨቃለች በዚህ ጉዳይ። ለምን የሰው ሪዝቅ ትቆርጫለች? ከአንቺ ቤት እንኳ እንዲሰሩ ካልፈለግሽ ሌላ ቦታ እንዲሰሩ እድሉን ስጫቸው ትላታለች። ይሄዱ ብር እኮ ጨምሬ ነው የምሰጣቸው፣ ትላለች። ብር ትሰጣለች። እውነት ለመናገር ሀታ የሆነ ዝግጅት ምናምን ካለ አጽዳርተው ቆናጣጥ ምናምን ከጨረሱ በኋላ ለእያንዳንዳቸው ብር ይሰጣቸዋል። የቤቱ ሰራተኛም ቢሆኑ ልክ እንደ ውጭ ሰራተኛ የዚያን ቀን ዝግጅት ባለቀን የደከሙበትን ለብቻ ይሰጣቸዋል ማለት ነው። እና ተዋት ብቻ የሆነች ጉረኛ ነገር ነች። ምን ችግር አለው አልኳት። እኔ ራሱ ምን ችግር አለው አልኳት። አና ዋህል ጅብት ምን ኢትዮጵያ ብላኛለች። አንዴት እኮ ኢትዮጵያት አምጥቼ ነበር፣ ጠፍታ የምሰራ ግን የባለስልጣን ቤቱ ነው እንዴት የጠፋ ሰራተኛ ታሰሪያለሽ በህግ ያስቀጣሻል እኮ ብለውኝ ሂጅና ካገርሽ አመቻችቻ መጣሻለሁ ብያት ነበረ እሷም ሳትመለስ ቀረች እንጂ ኢትዮጵያ የሰራተኛ እኮ አምጥቼ ነበር ታዲያ አሁን ለምን አታመጭም ስላት ያኔ የሚመጡት ናስ ክቢር አለች ትልልቅ ባለሀብቶች ስለሆነ የሚመጡት የፊሊፒን ሰራተኛ ነው ከሁሉም ባለስልጣን ቤት ያለና እኔም ለዚያ ነው እንጂ ምናምን አለች ማናት ይሄን የምትለው ትናንት ሰራተኛ ሆና የገባችው እኮነች አይስባችላል አሁን እነዚህ አራት ልጆቿን ማሳድጋ ጨርሳለች። የእሷ ልጅም አድጋ ተደራ አቡዳቢ ነው የምትኖረው አሁን የሁለት ልጆች እናት ነች። ከእነዚያ ከፊሊፒኖቹ መካከልም አንዷ በባለፈው አመት አግብታለች። ሶስቱ ገና አላገቡም። እንደ እናት ነው የሚያዩ ነው የምትል አይታች ከሆነ አረቦች ልጆቻቸው ከሚያገኙት ደሞዝ ላይ በየወሩ አሁን ለምሳሌ ኔ ሴትዎ ልጆቿ አንዳንድ ሺ ድርሃም ይሰጧታል። ያችም ያሳደገቻቸው ልጆች ደሞዝ ይሰጧታል፣ ይከፍሏታል ማለት ነው እና ብቻ በጥቅል ዋናው ቁም ነገሩ የመጣውበት ወይም ቪዲዮ ልሰራ የፈለኩበት ወይም ያስደሳኝ ነገር አንድ ስፕሪንት ሰራተኛ ለመስራት መጣ። የተሰደደችበት ምክንያት ደግሞ ትምህርቷን አቋርጣ ለመማሪያ የሚሆን ገንዘብ ሰርታ ለመመለስ እንደሆነ ስትነግራት፣ ወጫን የሁለት አመቷን አስባ ትኬቷን ቆርጣ የሚያስፈልጋትን ነገር አሳክታላት ወደ ሀገሯ ሸኘቻት። እናም አላህ እድላችን ያሳምረው እኛንም በቃችሁ ይበለን። ወላሂ ያረስከመች እንደው አላኮ ሞልቶታል፣ ለሁሉም ነገር ስበባለሁ ከሷ በፊት እኮ ስንት ምስኪን መቶ መጥቶ ይሆናል። ከሷ በፊት እኮ ስንት ችግርተኛ መቶ ይሆናል። ግን ለዚች አለ ሀገር አገራላት አራራላት ና በዚህ መልኩ ስለ ሸኘቻት ደስ ብሎኝ ይሄን ነገር ላካፍላችሁ ነው የመጣሁት። ና እስኪ እንዲሁ እናንተስ ምን ተሰማችሁ? እኔ በጣም ደስ ብሎኛል። ወላይ ስታወራ ምናምን ሰንጠሻት አለቻት። አዎ ሁሉንም አዎ ኪል ሴሰት ለእናቷ ለአባቷ ሁሉ የሚያስፈልጋቸውን ነገር ገዝቼላቸዋለሁ ምናምን ነገር እያለች እያወራችን ቆይታ ሄደች ይላችኋለሁ። እና እኔ ምሻላ በቅርብ ወራላ ህዬ እንዲሆን በቃ ሽበለኝ እንዳልኳቸው ፋሲካ ለፍልፍን ያለፈል ይብላለች እንዲሁም ምናል ባየን ይሰጡ ብሎ ነገሩ ኔ ድሀን አስባካችሁ ድሀን አስላችሁ። አይ ይህን እንኳን ታቲያች እኮ እናቴ የጁታን ቤተሰብ ናቸው ብያቸዋለሁ። ሸካዎች እኮ በጣም ገንዘብ ያላቸው ሀብታሞች ናቸው፣ ባለስልጣኖች ናቸው። ይኔ መዳም እንኳን ለእኔ ይህን ያክል የሁለት አመት ደሞዝ ስጠኝ ይቅርና ከሰራተኛ አይደለ እንዴ ብር የምትበደር ስለዚህ የማይሆን ነገር ነው። በኋላ ስብ ደስ ይለኛልና፣ ረ ሰላም ሆኑልኝ። እስኪ የተሰማችሁን ስሜት ግን ኮመንት ላይ አስቀምጡልኝ። ይሄን ለማለት ነበር የመጣሁት። እንዳያችሁት ለእናንተ ብይን የተከበረ ይሄን የመሰለ ወሬማ መሬት ላይ ኩሽና ላይ ቁጭ የማላውራም ብዬ መጅለስ ገብቼ የእውነት መጅለስ ያስፈልጋል ሲያንስበትም ነውና፣ እንደ አላ መልካም አረቦችን ያብዛለን። እንደው መዳሞቻችሁን ይሁላችሁንም አላህ አራርቶላችሁ እንደዚህ አድርጎ ሰርፕራይዝ ያድርጓችሁ።